ማስታወቂያ በተባበሩት አረብ ኤምሬቶች ለምትኖሩ ነዋሪዎች በሙሉ ይህ ማስታወቂያ ቀደም ሲል የባዮሜትሪክ መረጃ ሳይሟላ ፓስፖርት የወሰዱ ዜጎችን ይመለከታል በውጭ ሀገር የሚኖሩ ዜጎችን በቀድሞ ሰማያዊ ፓስፖርት ስትገለገሉ የነበራችሁ ወደ ኢትዮጵያ ሳትሄዱ ሄዱ በኢፌድሪ ኤምባሲና ቆንስላ ጽህፈት ቤቶች ፓስፖርታችሁ ሲታደስላችሁ የቆያችሁ በተለያዩ አጋጣሚዎች ፓስፖርታችሁን በውጭ አገር እንጂ በሀገር ውስጥ ገብታችሁ የጣት አሻራ ሰጥታችሁ ያላሳደሳችሁ፣ በኤምባሲ ወይም ቆንስላ ጽሕፈት ቤት ለማሳደስ ቀርባችሁ አሻራ ስለሌለ ወደ አዲስ አበባ መሄድ አለባችሁ የተባላችሁና ዕድሜያችሁ ከ14 ዓመት በታች የነበራችሁ አሁን ላይ 18 ዓመት ሞልቷችሁ ፓስፖርት የወሰዳችሁ ወይም ያልወሰዳችሁ እንዲሁም በኢሚግሬሽን ዜግነት ልዩ ውሳኔ ፓስፖርት ባዮሜትሪክስ ሳይሟላ እና ፓስፖርቱ የጣት አሻራ አልተደገፈም ተብላችሁ ከቅርብ ጊዜ ወዲህ ወደ ዋና መስሪያ ቤት አዲስ አበባ በአካል እየቀረባችሁ አሻራ በመስጠት እንድትስተናገዱ እያደረግን የቆየን መሆኑ ይታወቃል። ይሁን እንጂ የመኖሪያ ፈቃድ ያለፈባቸው ዜጎች ከሚኖሩበት ሀገር በሊሴፓሴ ወጥተው መመለስ የማይችሉ በመሆኑ የታደሰ ፓስፖርት ከሌላቸው የባንክ አካውንት መክፈትም ሆነ ማንቀሳቀስ፣ ልጆቻቸውን ትምህርት ቤት ማስመዝገብ፣ ህክምና አገልግሎት ማግኘትና የመኖሪያ ፈቃድ አዲስ ማውጣትም ሆነ ማደስ የማይችሉ መሆኑን የኢሚግሬሽንና ዜግነት አገልግሎት ከግንዛቤ በማስገባት የዜጎችን ማህበራዊና ኢኮኖሚያዊ ችግር ለመፍታት በልዩ ሁኔታ ለአንድ ጊዜ ብቻ እስከ ጥር 30 2018 ድረስ ብቻ የፓስፖርት እድሳት አገልግሎት የተፈቀደላችሁ መሆኑን እያሳወቅን በዚህ ሁኔታ ፓስፖርት የታደሰላችሁ ዜጎች ፓስፖርቱን ከወሰዳችሁ በኋላ በስድስት ወር ጊዜ ገደብ ውስጥ ወደ ዋናው መስሪያ ቤት አዲስ አበባ በአካል በመቅረብ ፓስፖርታችሁን በባዮሜትሪክ እንድታስደግፉ እናሳስባለን። በአቡዳቢ የኢትዮጵያ ኤምባሲ።